እንደገባን ዶክተር እዬ እኔ እዚህ ጋር እየቆረጠኝ ነው አንገቴ ምናምን ስል ፊታችን እዛው ላብራቶሪ ሰገራ ሰገራ ስል፣ ምንድን ነው የምታረጊው? የት ነው የምታክሚው? እስኪ ልምጣ ስቀሽ የምታክሚ ከሆነ አይ፣ ሌላ ሀገር ነኝ። በናትሽ በናትሽ፣ ሰሞኑን ሳይክል በጣም እየነዳሁ ነው እና ቆለጤ ሳይቀጠቀጥ አይቀርም። ለማን ላሳይ? እንዴት ብዬ ላሳይ? አፈርኩ። ሆስፒታል ሄዳ ታዲያ ምን ብዬ ወንድ እንትን እንዳይለው፣ ሴት እንዳትለው ደግሞ አይናፋር። ምን ይሻላል? ምን ችግር አለው ወንድም ሴትም ችግር የለውም? አረ ነው ወንድ አልፈልግም፣ አልፈልግም ወንድ ወንድ። አፍረተ ስጋዬን እንዲነካም እንዳይልኝም አልፈልግም። ታምሜ እቀራለሁ እንጂ ይደብራቸዋል። አይ ወንድ ወንድ ወንድ እሺ ዶክተር እራስሽን አስተዋውቂ። የት ነሽ ምንድነሽ? ይደክመኛል፣ ግን ገንዘብ ለማግኘት ጊፍት እንዲሰጠኝ ነበረ። ማንም ያዘነልኝ ሰው ጊፍት የሚሰጠኝም የለም። ይሄ ልጅ ቆሟል፣ ደክመዋል፣ ህዝብ እያዝናና ነው እና ጊፍት ጋራሪውን እንሙላለት ብለው ተነሳስተው እንዲሰጡኝ ነበር። ጎበዝ። የት ሀገር ነው ትኖሪ? ባህር ዳር እና እዚህ ሀገር አይደለ የሚባላል? እዚህ ሀገር አለሽ። እዚ አዲስ አበባ ከተማ አይደለውም እንደዛ ነው የሚባለው። የት ነው የጨረሽው ኮሌጅ? ጎንደር፣ ጎንደር ዩኒቨርሲቲ። ጎንደር ለህክምና አሪፍ ነው። አዎ፣ ቆንጆ ነው። ኦ አሪፍ። እና ስንት ዓመት ሆነሽ ከጨረሽ? ህዳር ሲመጣ አራት ዓመት አሪፍ። እና ባህር ዳር ነሽ አሁን? አዎ። እሺ፣ እሺ። እኔ የምልሽ አንድ ጥያቄ አለኝ። ኤችአይቪ ኤድስ በተለያየ ምክንያት ይተላለፋል፣ አይደል? አሁን እንደ ልቡ ከማንም ጋር ሲተኛ ከማንም ጋር ስትተኛ ማንም ላይ ስትጨፍር ከሽማግሌ ጋር ስትውል የያዛት ሴትና በጥፍር መቁረጫ የያዘው ሰው እኩል ነው የሚታመሙት? በሽታው እኩል ነው የሚሰራው እነሱ ጋር? እግዚአብሔር በቃ በጣም ጸዴ ጥያቄ ይጠ። አይ በጣም ጥያቄ አለ እንዴ፣ ልበል ድንገት እጁን ቆርጦ ጦር ምናምን መርፌ ተቀያይሮ ምናምን የያዘው ሁሉም የሚታመሙት፣ አዎ፣ ምንም ማስተያየት ያደርግ ማለት ነው። እኔ ሁላ አስቤው ማላውቀው ነው ያጥያቄ የጠየቅኩት። አቃለ ብዙ ጊዜ ነው የሰው በቃ፣ አንድ ያውን አንዳንዴ ፈራለሁ። በቃ ጥፍር መቁረጫ መሪ ላይ ወድቆ ራስ ቸው ራሱ በቃ አልነካም፣ በጣም ጠንቃቃ ነኝ። እድሜ ልክ ይናስብ በድንግልና ታቀበይ ኖሬ በጥፍር መቁረጫ ቻይ አይ ተመሳሳይ ነው፣ ምንም ልዩነት የለውም። ዞሮ ዞሮ ያሳዝናል፣ ያሳዝናል። ሌላው ደግሞ እንትን ጫጥ የሚባለው በሽታ ምንድን ነው? ጫጥ በእንግሊዘኛ ልገል ነው ወይስ ሲፊልስ ይባላል? ሲፊልስ። እሺ ምንድን ነው? ምንድን ነው የሚያደርገው? ምንድን ነው ኢንፌክሽን ነው። የመራቢያ አካል ኢንፌክሽን ያብጣል። አዎ፣ የተለያየ ምክንያት አለው፣ የተለያየ ምልክት አለው። ሊያብጥ ይችላል፣ ሊቆስል ይችላል። ይሄን ነገር አንዴ አውሪያቸው እኔ ኦዲዬንስ እንትን ተመልካቾቹን፣ ምግብ ያስጨምራል። ምግብ ጨምረን ካላጣሁ አልችልም ሰው

ዶክተር ቤተልሂ እንደምባለው፣ ምን ላብራልክ? ያው ማለት የሚተላለፈው በስፔሻሊ በግብረ ስጋ ግንኙነት ነው። በጣም የምን ዶክተር ነሽ የሚል ተደጋጋሚ ጥያቄ ጠየቀ ነው። ጠቅላላ ዶክተር ነኝ። እና ምን ዲ በግብረ ስጋ ግንኙነት ነው የሚተላለፈው? እንዴ ኢንዶሜስ እስካሁን አላለቀም እንዴ? ሁለተኛ ዙር ጀመርኩኝ። እና ማለት የሚተላለፈው ማለት እናትሽ ዶክተር እ አይደለሁም። ጓደኛ አለኝ የፍቅር ጓደኛ አለሽ? ለጥቂት ተሸዋወድን። አስቢ እንዲሁ እንደዚህ የምበላ ከሆነ አንቺን እንዴት ልበላሽ እንደምችል አስቢ። ወይኔ በአማርኛ ሲያስጠላ ይሄ። ፍለርት ማድረጊያ ወርድ በጣም ነው የሚወደው ባይዛ። ወይ እኔም በጣም ነው የምወደው ራት ሱራት የሚበላው እንደምን ነው ቤቲ? ቤቲ ቤቲ ቤቲ ምንድን ነው ስንት አይነት ነው? ጨብጥ እያለችሽ ነው። ሜላት ወጥሯታል መሰለኝ፣ በጣም እየተጋገመች ነው ኮሜንቱ። አይ የተለያየ ስቴጅ ነው እንጂ ያለው የተለያየ አይነት የለውም፣ ግን ደረጃ አለው። የመጀመሪያ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ የሚባል አለው አንታ አይዲ ማለት ስለ አንታ አይዲ እየጠየቀች ነው። ልንገራት፣ አንተ ምን ከፈለክ? ተደጋጋሚ ጥያቄ ስላየሁኝ ነው። እሺ እሺ እሺ፣ እናቱ ስለ አንታ አይዲ አስረጂ። ሶ አንታ አይዲ ማለት ምን መሰለ? አንዲት ሴት ስታረገዝ ማለት ነው የሚስትና የባልየው የሚስት ብለድ ግሩፕ ታውቃለካ? ብለድ ግሩፕ ሶ ብለድ ግሩፕ የአንደኛው ኔጌቲቭ ሆኖ የሚስትየዋ ኔጌቲቭ ሆኖ የባልየው ፖዘቲቭ ከሆነ ልጁ ጤነኛ አይሆንም። ሶታ ላይ በአማርኛ ሶታ ላይ ሲባል ሰምተህ ታውቃለህ? አውቃለሁ። አዎ ብዙ ጊዜ ደም አይነታችሁ ኦ የሆነ ነዋ። ኦ ብቻ ኦ ሳይሆን ኔጌቲቭና ፖዚቲቭ ይባላል። እሺ። እኔ ጊፍት ላገኝ ነው እንጂ የመጣሁት እዚህ በሽታ ላገኝ አይደለም። ተመለከተኝም ማን ማን? በባዶ ተለጣለጭ አለሽ አዳሜ? ማን ስለ ጨብጥ ምን አገባኝ እኔ። ለቀልድ ነው ያነሰው ጨብጣ። ስለ ጨብጥ የሚጠይቅ ሰው በዛ እኮ ምን አገባኝ። በባዶ ስትለጣለጭ ከርማችሁ የእኔ ላይ መድኃኒት ነው። እኔ ብር ላገኝ ነው የመጣሁት፣ እውነት ነው። ከአንቺ ጋር ደግሞ አሁን ፍለርት ላራግ ነበረ ፍቅረኛለች አ ግን ቁጭ በል። አባይዘ እንትን ዝቅ ማለታችን ምኑ ምንድን ነው? ሪንግ ላይቱ ማጣራችን ለምን? ቁጭ ካልክ ብዬ ነዋ። አይ መቆም ፈልጌ ነው። ቁጭ ካልኩ እንቅልፍ ይንተኛለሁ ብሎ ካድርጉልኝ ከዚያ ያስወጡት እሺ መልካም እድል ዶክተር። እሺ መልካም እድል ቻው። እሺ ቻው ቻው። ኮሜንት ሴክሽን እንዳለ ጨብጥ በጨብጥ አላደረጉትም። ጊፍት እናገኛለን ብለን ገብተን የማንም ወስላታ ወሲባም እንትንኑ። ዶክተር አንቺ ራሱ ምን አደከመሽ ለዚህ ህዝብ መከርሹ። አለማል ከመለጣለጥ ከመለጣለጥ ወደኋላ የለም። እርጎ ቤቱን ሲያጨናንቅ ጾም ያልመከረው አስቢ፣ ነገ ጾም ይገባል ተብሎ ዛሬ የሚለጣለጥ ጾም ያልመከረው እንዴት አንቺ ብትመክሪው ምንም አይሰማም። በል በቃሽ፣ ሌላ ሰው አስገባና ፈታ በል። አሁን ጌም እንጮታለን። ሙሴ ቴንኪው፣ ሙሴ ቴንኪው። ጊፍተሮቼ እራሱ እግዚአብሔር እንዳለ ሄዱብኝ፣ እንዳለ ነው የሄዱት፣ ምክንያቱም ጌም ስለማልጮት። ስለዚህ ጌም ሰላም የቶካቸው ይቅራት ወይኔ። ሰላም የግራ ቅንድብሽ ትንቀኝ። ቅንድብሽ የሚለይበት ምክንያት ምንድነው? ደናነሽ? ደህና ነኝ። ሰው ሲጠፋ ፈልግኝ ለምንድን ነው የማትደውይው? ስልኬን አልሰጠሽም፣ ግን ቴክስት ላይ ለምንድን ነው የማታዋር? ለምን? እኔ ቴክስት መላክ አልወድም ለሰው። ግን ለምን አላክሽም ቴክስት? እንብላ። አቤት አበሻ ግን ለወሬ! አቤት አበሻ ለወሬ፣ በኢየሱስ። አቤት አቤት አቤት! ምን እንደሆነ ልንገርሽማ ሰው ወሬ ለማውራት፣ አሁን መርካቶ እሳት ተነሳ፣ ዛሬ ተነስቶ ይሁንም ላይነሳም ይችላል። አዶን ነው እና ኤቭሪዋን መቶ መርካቶ፣ መርካቶ አለ። አወራን በቃ። ሰማል መርካቶ ያሳዝናል፣ ተቃጠለ፣ ቃጠሎ ተነሳ። አወራን ጨረስን። አስቸገሩ መርካቶ፣ መርካቶ እያሉ ከዛን ወርዱን ባን አረኩት እኔ ላይቤ ላይ እንደመጣ አሁን መርካቶ የሚለው ባን ስለተደረገ ለማውራት እኮ ነው። መርክስት ብሎ ይጽፋል መርክስቱ አቤት አቤት ወሬ አቤት ወሬ በቃ በአንድ መርካሳ መርኩ ምናምን ሰማን። እሺ ሰማን፣ የውዬ ቴንኪዩ ሰማን ጋይስ፣ ሰምተናል። መርካቱ ተቃጥሏል፣ አዘንን። እንዲጥምም አዳጁ ለወሬ በስማ በስማ እሺ፣ የኔ ፍቅር ቀጥ እኔ መልሽ ጊፍት ጋላሪ ባዶ ነው እና ጊፍት እንትን ጌም ብጮ ደስ ይለኛል። እኔ ኩሉ ታሪ ለኝ ኩ ታቄ እኔም እግዚአብሔርን ነው ምልሽ ከስንት አንዴ እየመጡ ይሰጡኛል፣ ኦር በግድ አስጨንቄ ይሰጡኛል እንጂ ብዙም ይሄ ቋሚ ቋሚ ጊፍታር የለኝም። እርግጥ አንዳንድ ጥሩ ሰዎች አዩኛል። እኔ ጋር ደግሞ ብዙ ሰው ነው የሚወድሽ አንቺን። እና የምናወራው ነገር ደግሞ አለ። ለምንድን ነው አሁን ቴክስት ያላክሽው? ግን የመጥፋትን አደወኩ ጠፍቼ ነበር። በስመ አብ አልቆም አለኝ ሳሉ ሳሉ አልቆም አለኝ፣ እያሳለኝ ነበር። ሌላ ጋር ትሄጄ እኔ ናት ታፕታፕ አርጉ ጋይስ፣ ታፕታፕ አርጉ፣ ታፕታፕ አርጉ። ፎሎ ያላደረጋችሁ ፎሎ አርጉ። መቶ ሰባ መግባት አለብን። ለምንድን ነው ግን ሰው ደርቲ ማይንድ የሆነ ሁሉም ሪል በሽኮ ጠፋብኝ። ምህረት ምህረት ምህረት የምህረት አምላክ ነው ያለን። ያ አስራሴ አስራ ሶስት ሰው አንዳንድ አበባ ልለምን እስኪ። ዛሬ ሰኞ የልመና ቀን ነው። ጋይስ አስራ ሶስት ሰው አንዳንድ አበባ ጊፍት ጋላሪ መምላት አለበት። ጋይስ አስራ ሶስት ሰው አንዳንድ ትሪፕል ነው የምንሆነው። አራት ሰው ብቻ ነው የሰጠኝ ዳዊት። ቴንክ ዩ። አስራ ሶስት ሰው ጋይስ ጆን አምስት ሰው አምስት ሰው አንዳንድ አበባ ሌስ ጎ ሌስ ጎ ጋይስ ሌስ ጎ ሃዩ ቲ ቲንክ ዩ አራት ሰው አራት ሰው ቤንጃሚን ቲንክ ዩ ጋይስ ሶስት ሰው ሶስት ሰው ሞን ካም ቲንክ ዩ ሁለት ሰው ጋይስ ሁለት ሰው ሁለት ሰው ሁለት ሰው ኪንግ ቻሪ ቲንክ ዩ አንድ ሰው አንድ ሰው አንድ ሰው አንድ ሰው ጋይስ ማን ጋር ቲንክ ዩ አንድ ሰው አንድ ሰው የፈጠነ አንድ ሰው አንድ ሰው ጋይስ አንድ ሰው አንድ ሰው አንድ ሰው ያልሰጠኝ ሌላ አንድ ሰው ቲንክ ዩ ታርጌት ሪችድ ቲንክ ዩ አቡሽ ቲንክ ዩ በነፍስ ነው የደረሳቸው እና ደር ነበር ትሪፕል ባይ ሞላ በስማም አንድ ሺህ ስምንት መቶ ሰው ይጀማ ጋይ ሲተብተብ አሁን ኤቭሪቲንግ ታፕታፓቹን በሶስት ነው የሚባዘው። ታፕታፓቹን በሶስት ነው የሚባዘው። ታፕታፓቹ ራሱ በሶስት ነው የሚባዘው። አልጮኩብሽማ ምሕረት እያንዳንዱ ጊፍት በሶስት ነው የሚባዛው። እያንዳንዱ ማን ነው ኮፍያ ይሰጣል? አቡሽ ቴንክ ዩ እያንዳንዱ አቡሽ ቴንክ ዩ። በድጋሚ አቡሽ አቡሽ ቴንክ ዩ። አቡሽ ሽቶ ሙላልኝ፣ ጊፍት ጋላሪ ላይ ሽቶ ሙላልኝ። ቴንክ ዩ ሽቶ ሽቶ ጋይስ ኤቭሪዋን በሶስት ነው የሚባዛው። በሶስት ጊፍት ጋላሪ ራሱ ሁለት ነው የሞላው ኤቭሪዋን። በሶስት በሶስት በሶስት ነው የሚባዘው እያንዳንዱ የምትሰጡ። ላቲማን ቴንክ ዩ አስራ አምስት ሽቶ መስጠት የሚችል ሰው ይስጠኝ። ጊፍት ጋላሪ ላይ በክብር ይቀመጣል። አስራ አምስት ሽቶ መስጠት የሚችል ሰው ታፕታፕ ይደረግ። ታፕታፓቹ እራሱ ደብል ይሆናል። ታፕታፓቹ ራሱ ደብል ይሆናል። ታፕታፓቹ ደብል ይሆናል። ቴንክ ዩ እና ያ ግጥም አለ ሁለት ሺ ሰባ እንዲያስወጣው አሁን ስሰማ እኮ ለአድናቆት ነው ከአንተ ጋር የወጣው አሉኝ። ከኔ ጋር ወጣና እሷ ጋር ገብቶ ነው ለአድናቆት እንጂ እንደምታስበው ያው ሁሉ ሰው ወጥቶ አይደለም፣ ከዚህ ወጥቶ እዛ ገብቶ ነው አሉኝ። ጋይስ፣ ይተብተብ ይተብተብ ይተብተብ፣ እንደምንም 3000 3000 መብላት አለብን። 3000 ጋይስ፣ ይሄ ህዝብ ወሬ ብቻ ነው የሚወደው። ይሽ ተብታክ አድርጉ ሲባሉ እርዱኝ ሳኒ።